14 የባል አይነት አንድ ነው። ሰውየው ግን 14 አይነት ነገሮች አሉ፣ እና የትኛው አይነት ትሆን ብዬ እንደው ለአንተ ትምህርት እንዲሆን ብዬ ዘረዘርኩት። ደሞ ባሎች እንዴትኛ ብቻ እንዳይሉ 13 የሚስቶች አይነቶችም ደሞ 13 የሚስት አይነቶች የእኔ ትምህርት ገሎ ማዳን ይባላል። የኔ ወንዶች እናገርና እንዴትኛም ብቻ ሲሉ ቶሎ ወደ እህቶች ይሄዳሉ። እህቶች እናገርና፣ ዩ ኖ ባላንስ የሆነ ትምህርት ጥሩ ነው። በቤተክርስቲያን የሚያጸናው ባላንስ የሆነ ትምህርት ነው። የትኛው አይነት ባል ነህ? እስቲ አካሄድ እንደ ዝም ብዬ ባጭሩ ዘርዘር ላርጋቸው ብዬ አሰብኩኝ። የመጀመሪያው የባል አይነቶች አስራ አራቱ የባሎች አሉ ደባሎች አሉ ጨዋዎች አሉ፣ ጨዋሂዎች አሉ። ጎበዞች ባሎች አሉ፣ ግብዞች አሉ። ተለማማጭ አሉ፣ ተለዋዋጭ አሉ፣ በየሰዓቱ የሚለዋወጡ ጠበቆች፣ አሉ፣ ጠባቂዎች አሉ። የሚያደፋፍሩ አሉ፣ የሚያደፋፍኑ ደግሞ አለ፣ ድፍንፍን የሚያደርጉ አሉ። የሚንቀጠቀጡ አሉ፣ የሚያንቀጠቅጡ አሉ። ዋጋ የሚከፍሉ አሉ ዋጋ የሚያስከፍሉ ባሎች አሉ። ሰራተኞች አሉ ሴረኞች አሉ። ገንዘብ ያላቸው አሉ ግንዛቤ ያላቸው አሉ። የሚወርዱ አሉ ዝቅ የሚሉ የሚወርዱ ደግሞ የሚያወርዱ አሉ። ደስታ ፈጣሪዎች አሉ ደስታ አስፈንጣሪዎች አሉ። ጧሪዎች አሉ ጦረኞች አሉ። ተመላሽ አሉ አመላላሽ ባሎች አሉ። የትኛው አይነት ነው? አካሄድህን እንድታሳምር ነው። ይሄ አንድ ሴት ሌሊት ከባሏ ጋር ተኝታ ጥያቄ ጠየቀችው። በቃ በጣም ቀላል ጥያቄ ነው የጠየቀችው፣ እሱ ግን ከበደው። ምንድን ነው ያለችው? የሆነ ጥያቄ ጠየቀችው። በቃ ዓይን አይኑን እያየች ክንዱን አንተ ርሷት፣ ከዛ እንደዚህ ቀና ብላ እንደዛ አለች፣ እስቲ ከሴቶች ሁሉ ትበልጫለች በለኛ አለችው። በቃ ይህን ነው የጠየቀችው በለኝ እስቲ ከሴቶች ሁሉ ትበልጫለሽ በለኝ አለችው። በዚያ በጠራራ ሌሊት ማለት ነው። የሚስቶች አይነቶች ታዛዦች አሉ፣ አዛዦች አሉ፣ አዛዦች አናዛዦች አሉ፣ አልቃሾች አሉ፣ አስለቃሾች አሉ፣ ቅኖች አሉ፣ ቅንቅኖች ደሞ አሉ። በምሳሌ አስራ ሁለት አራት ላይ ምን ይላል? መልካም ሚስት ለባሏ ዘውድ ናት ይልና አሳፋሪዋ ግን በአጥንቱ ውስጥ እንደ ቅንቅን ናት ይላል። የሚገርም ነው በጣም የሚገርም ነው። በአጥንቱ ውስጥ ነው እኮ የሚለው እንደ ቅንቅን ነች ይላል። በቃ ሰውዮ ዳው ሆኖ ነው የሚኖረው ማለት ነው። በቃ ምክንያቱም አጥንቱ ውስጥ ገብታለች ማለት ነው። በመልካምም እንደዚህ ነው በመልካም አጥንት ውስጥ ይው መልካም ሚስት ለባሏ ዘውድ ናት ይላል። በቃ ክብር ነች ይላል። አሳፋሪዋ ግን ቅንቅን ነች ይላል። የሚያከብሩ አሉ፣ የሚያኮሩ አሉ። ተንኳሾች አሉ፣ ተኳሾች አሉ። ሞናኒዛዎች አሉ፣ ነዝናዛዎች አሉ። የሚስቡ አሉ፣ የሚያሳስቡ ሚስቶች አሉ። የሚክሱ አሉ፣ የሚከሱ አሉ። አዋቂዎች አሉ፣ አዋቂዎች አሉ። የሚያኮርፉ አሉ፣ የሚከንፉ አሉ። አራሚዎች አሉ፣ አማራሪዎች አሉ። ምስክሮች አሉ፣ ምስኪኖች አሉ። የሚቀበሉ አሉ፣ የሚያቀብሉ አሉ። አራሶች አሉ፣ አራሾች ሚስቶች አሉ። አካሂዳችሁ እንዴት ነው? የትኛው አይነት ነን እኛ? አንድ የግሪክ ፈላስፋ ሶቅራጥስም ይባላል የግሪክ ፈላስፋ ምን አለ ይባላል እድል ፊቷን አዙራልህ? መልካም ሚስት ካገኘ ትዳርህ የምድር ገነት ይሆናል፣ አለ ይባላል። እድል ፊቷን አዙራብህ፣ ከይሲ ሚስት ከገጠመች ፈላ አስፋ ትሆናለህ ብሏል። እግዚአብሔር በትዳር ውስጥ የሰጠውን ፓኬጅ ሙሉውን እንዳልተጠቀምንበት እየተሰማ ይመጣ ከሰላሳ ዓመት በኋላ እንደገና ትዳር ውስጥ እግዚአብሔር ያስቀመጠው ፓኬጅ አለ፣ እሱም ሙሉውን አልተጠቀምን ለዚህ ጥሩ ምሳሌ ሞባይላችንን ለልጆቻችን እንስጠው። አንዳንድ ልጆቻችን የሆነ ነገር ወጣ ወጣ ወጣ ጣርግ ነካ ነካ አርገው የኛ ልጅ ያለ 17 ዓመቱ እና ልጃችን ወጣ አርጎ ነካ ነካ ነካ ሲያደርገው ይሄ ሁሉ ነገር እኔ ስልክ ውስጥ አለ እንዴ እንላለን። ዩ ኖ ስልኩ ሙሉውን አክሰሱን አልተጠቀምንበትም። ፋብሪካውን እንደ አልተጠቀም እኛ ሄሎ ለማለት ዩቲዩብ አንዳንድ ዩቲዩብ ቫይበር ዋትስአፕ ምናምን ነው እንጂ ሙሉን አክሰሱን አልተጠቀምንበትም ኢትስ ዘ ሴም እግዚአብሔር ትዳር ውስጥ ሙሉ ፓኬጅ አስቀምጠዋል። ደስታ እዚያ ውስጥ ነው ያለው ሰላም እዚያ ውስጥ ነው ያለው ፍቅር እዚያ ውስጥ ነው ያለው ሙሉን እንድንጠቀም እግዚአብሔር ይርዳን